ደስማብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምረት፣ ብዙ በጎነት የተደረገላችሁ ፍጹም ፍቅሩ በጎነቱ መስቀል ላይ በተሰቀለ ጊዜ ዕዳ ከፋይ ሆኖ ወዳችንን ስለከፈለ ስለዳንን በጌታችን በኢየሱስ ክርስቶስ ስለተፈወስን ከዘላለም ፍርድ ስለተረፍን ምስጋና ለዘላለም ይድረሰው። እናንተስ እንዴት ቆያችሁ? አምላካችን ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። በእግዚአብሔር ፈቃድ ማርች 29ና 30 በአበሻ መጋቢት ሃያና 21 ወልቂጤ ቅድስት ድንግል ማርያም ባደግንባት ቤተክርስቲያን አገልጋዮች ተሰብስበን ደግሞ የሚዲያም ልጆች ሆነን የገቢ ማሰባሰቢያ መራግብ ይኖረናል። ሰዓት ተሰብስበን ሄደን እዛ እናገለግላለን። በዛ ምሽት አብራችሁ እንድትሆኑ እንድታስቡበት፣ መስኮት ብንገዛ መስኮት ብንገዛ መስታወት ብንገዛ ምንጣፍ ብንገዛ ትልቁን በረከት እንድንካፈል ጋብዛለሁ። ዛሬ እናንተን የምናገለግላችሁን ሁሉ ያፈራች ቤተክርስቲያን ናትና ትልቅ በረከት የምንቀበልባት ምሽት ናት። በየጊዜው አስታውሳችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቅዱስ ዳዊት በመዝሙር መጽሐፉ ላይ መዝሙር 62 ቁጥር 11 ላይ እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማሁ ይላል። እንግዲህ በጣም የሚገርማችሁ በየቀኑ በየሰዓቱ ስንጸልየው የምናነበው ግን መንፈሳዊ ትርጉሙ ምን ያህል ጥልቀት እንደሆነ ማናስተውለው ብዙ የእግዚአብሔር ቃል አለ ከነዚህም ውስጥ አንዱ አሁን የሰማነው የዳዊት ቃል ነው እና እግዚአብሔር የሚናገረው ሰው ነበር ዳዊት። ልክ አሁን እኛን በተለያየ መንገድ እንደሚናገረን እሱንም ዳዊትንም የሚናገርበት ብዙ መንገድ ነበረው። እግዚአብሔርን ደግሞ የሚሰማ ደግሞ ልብ ነበረው ዳዊት በአንድ ሰው መንፈሳዊ ህይወት እድገት ውስጥ በጣም ወሳኙ ነገር እግዚአብሔር የሚናገረውን መስማት የሚችል ሰውና ያንን ደግሞ የሚሰማውን ነገር ደግሞ ትክክል ነው ብሎ በህይወት ውስጥ ተግባራዊ የሚያደርግ ሰው ነው እና ዳዊት በተለያየ መንገድ እግዚአብሔር ተናግሮታል። የእግዚአብሔርን በመስማት የታወቀ ነው። ለሰልፍ ሲወጣ እግዚአብሔር የሚጠይቆ ነው የሚወጣው አንዳንድ ጉዳዮችን ሲወስን ቅዱስ ፈቃዱን ጠይቆ ነው የሚወጣው። እግዚአብሔርን ሳይሰማ የራሱን ስሜትም አዳምጦ የወሰናቸው ያደረጋቸው ነገሮችን በህይወቱ ነበሩ። ታውቃላችሁ፣ እስከ ንግስናው ድረስ ትልቁን ጦርነት አልፎ ከሳወል ቀስታ አምልጦ ከስደት እንደ ሽፍታ ከዋሻ ለዋሻ ከመሮጥ ተርፎ ንጉስ ሆኑ ተቀብቶ በዙፋን እስኪቀመጥ ድረስ የረዳው እግዚአብሔርን መስማቱ ነው። ሰው እግዚአብሔርን ሲያዳምጥ ከብዙ ከከባድና ውስብስብ መንገዶች ውስጥ ይወጣል። አንዳንድ ጊዜ የገባንባቸው ችግሮች እግዚአብሔርን ከመስማት ካለመስማት ሊሆን ቢችሉስ ብለን መጠየቅ አለብን። ስሜታችንን ሰምተን ሊሆን ያደረግ ነው። ለምሳሌ መፋታትን በስሜት ወስነን ተፋተን፣ ግን ህይወት ምስቅልቅል ብሎብን ያለን ሰዎች አለን ወይ ደግሞ የሆነ ጠረጥሮ ስራችን ትተን ሌላ ስራ እግዚአብሔርን ሳናስፈቅድ ተነስተን ይዘን ሌላ ስራ ጀምረን ስራው አልሁን ማልመጣ ብሎን ምን ቸገር ሰዎች አለን። ግድ የለም መማር ነው የሚጠቅመው። አሁን በትናንት ነው የተጸጸቱ፣ ከመቆጨት ይልቅ ነገን ደግሞ የተሻለ ለማድረግ መማር ነው። እግዚአብሔርን ግን ሰው እያዳመጠ ሲኖር ዋሻ ከሚመስል ውስብስብ ህይወት ውስጥም ጭምር ወጥቶ ወደ ክብር ዙፋን ላይ ይቀመጣል። ከዳይት የምትማሩት ይህንን ነው። ዳይት ከተቀባ በኋላ መሬት ላይ ምንጣፍትን ተነጥፎ አልተቀበለው ከዳዊት መቀባት በኋላ ሳሙኤል በቤተልሔም ከቀባው በኋላ ዳዊት የጠበቀው ከባድ የሆነ ጦርነት ነው። የቅናት እሳት ነው የነደደበት በሳውል አንድን እረኛ ንጉስ፣ ነበር የሚቀናበት ንጉስ ቀናበት ማለት እንግዲህ አስቡት፣ ምን ያህል ጥቃት እንደሚደርስበት የንጉስ ሰላዮች ብዙ ናቸው። የንጉስ ወጥመድ ብዙ ነው። ያንን ሁሉ ውስብስብ ፈተና አንዴ ፍልስጥኤማውያን ነገር እየሄደ አንዴ ዋሻ ለዋሻ እየሮጠ ሲያልፍ እግዚአብሔርን ማዳመጡ ነው። ይጠቀመው ስተት እንኳን ሲሳሳት እግዚአብሔር ሲናገሩ ይመለስ ነበር። በአንድ ወቅት በቀርሜሎስ የሚኖር ናባል የሚባል አንድ ሰነፍ ገበሬ ነበረ እና በዛ አካባቢ ደግሞ ዳዊት ዋሻ ውስጥ ጫካ ውስጥ ከስድስት መቶ ሰራዊቱ ጋር ይኖር ነበር። ዳዊት ከሳወል ፊት ኮብልሎ ማለት ነው እና ረሃብ ያስቸግራቸው ይቸገሩ ነበር። ዘርፎ እንዳይበሉ እግዚአብሔርን የሚያውቁ ሰዎች ናቸው። ስለዚህ እየተራቡም ቢሆን የአካባቢውን ገበሬዎች በጎች ይጠብቁ ነበር በግ በሚሸለትበት ትልቅ ድግስ ላይ ያ የበጉ ጥብስ የሸቱ ሽታ እንደ ደት ድረስ እስኪመጣ ድረስ ትልቅ ድግስ ተደግሶ ዳዊት ይሄን ይመለከትና ሰላማዊ ሰዎችን ወታደሮችን መርጦ እባክ ምግብ ላክልን ብሎ ይልክበታል እንግዲህ የበሰለ ምግብ መስጠት ለምንድን ነው ምን ቁም ነገር ነው ናባል ግን ሰድቦን የመለሰላቸው እኔ ማንም ከጌታ የኮብለለ ሽፍታ መጋቢ ነኝ ወይ ብሎ ተራ ሰው ስለነበረ ኮብልሎ የወጣ ሽፍታ አርጎ ዳዊትን ስለቆጠረው የዳዊትን ክብር በሚነካ መንገድ ምግብ ሳይልክለት ክብሩን ነክቶ ላከለት። ዳዊት አያል ሰው ነው፣ አንበሳም ይሰብር ሰው ነው። ከዛ በጣም ተበሳጨ አራት መቶ ወታደሮቹን ይዞ ናባልንና ቤቱን ጨርሳል ብሎ ተነስቶ መጣ። የዳዊትን ቁጣ ልነግራችሁ አልችልም። እንደ ውቅያኖስ ማዕበል ነው የገነፈለው። ይህ ገበሬ ግን ምንም እኮ መጠበ ራሱ የሚጠብቅበት ነገር የለው። የዳዊት አራት መቶ ወታደሮች ቢወርዱበት በአንድ ጊዜ የሚወድም ሰው ነው። አቢጊያ የተባለች ሚስቱ ይህን ጉዳይ ሰምታ፣ መታ መንገድ ላይ ጠብቃ የዳዊትን ቁጣ አበረደች። አንተ የእግዚአብሔርን ጦርነት የምትዋጋ ሰውነ ከእኔ ሰነፍ ባል ጋር አትዋጋለች አይመጥንም፣ ብላ በእግዚአብሔር ስም ስትናገረው እግዚአብሔር ተናገረኝ ብሎ ቃሉን ሰምቶ ሰይፉን ወደ ሰገባው መልሶ የእሱና የወታደሮችን ቁጣ አብረዶ ተመልሶ ወደ ጫካ እግዚአብሔር ሲናገረው በአንድ ጊዜ የሚሰማ ሰው ነበር ዳዊት። ይሄም በኋለኛው ዘመን ዘመን እንዲቀናለት አግዞታል። መንገድ እንዲቀናለት፣ ህይወት እንዲቀናለት አድርጎታል። የናባልን ቤተሰብ ፈጅቶ ቢሆን ኖሮ የንጹሐን ደም ይከተለው፣ መከራና ሰይፍ ይከተለው ነበር። ዳዊት እግዚአብሔርን መስማቱ ግን ከመከራ ተረፉ። እግዚአብሔር አንድ ጊዜ ተናገረኝ የሰማው ሲል ዳዊት እውነቱን የዳዊትን ልብ ለመመለስ እግዚአብሔር ደጋግሞ አይናገርም። በነገራችን ላይ እግዚአብሔር ብዙ ጊዜ የሚናገረው አንድ ጊዜ ነው። የሚሰማ ነው የሚሰማው፣ የማይሰማው አያስተውሉ። እናንተ ይህን የምትሰማው እግዚአብሔር ልጆች፣ እስኪ ልጠይቃችሁ፣ ስንት ጊዜ ሰማኩት እግዚአብሔርን? ስንቴ ተናገረን? ስንቴ ንስሐ እንድንገባ ጠራን? ስንቴ ሥጋውን ደሙን እንድንቀበል ጠራን? ስንት ጊዜ ቂማችን እንድንተው መከረን? ስንት ጊዜ እንድንታረቅ መከረን? ስንት ጊዜ እንድናካፍል መከረን? ስንት ጊዜ ክፉ ስራችን እንድንተው መከረን? ስንት ጊዜ አዝነን ያለን ሰዎች እንድንጽናና መከረን? ልብሳችሁን ቀዩ ተዉ አለን። ስንት የተነገረን፣ ለምንድን ነው ያልሰማችሁት? ለምንድን እግዚአብሔርን በመስማትና ባለመስማት መካከል ያለው ልዩነት በመጪ ዘመናችን በኑሯችን ላይ ትልቅ ዋስትና አለው። እግዚአብሔርን የሰማ አንዴ ሲናገር አሜን ብሎ ከብደቱ ከቁጣው፣ ከአመፁ የተመለሰ ከሐዘኑ፣ ከትካዜው የተጽናና ከስህተቱ፣ ከስንፍናው፣ ከስስቱ የተስተካከለ ሰው መንገድ ይቀናለታል። ይገርማችሁ ዘመን ነገር ግን እግዚአብሔር ሲናገር እየሰማና እያደነቀ ዝም ብሎ የሚኖር ምንም እርምጃ ማወስድ ሰው ግን ህይወት ይቦሳስብበታል። ቅድም እንዳን ነው ዳዊት ከዋሻ ውስጥ እንደ ሽፍታ ከመኖር ወጥቶ ቤተ መንግስት የተቀመጠው ጌታው ሲናገር የሚሰማ ስለ ነበር። ደግሞ እግዚአብሔር በአንድም በሌላም በየዘመኑ ይናገራል። እኛንም ሲናገርን ይኖረው ሲናገርልን ይኖሩ። መዝሙሩ ሲከፈት ይናገረናል። አንዳንድ ጊዜ እናለቅሳለን፣ ልባችን ይነካል። ስብከቱ ሲሰበክ ይናገረናል፣ ልባችን ይነካል። ግን ምን ያህሎቻችንን ምን መልሰው ምን ያህሎቻችንን ለእግዚአብሔር ሀሳብ እሺ የምንለው? በምድረ በዳ በቃዴስ በርኔ የእስራኤልን ልጆች እግዚአብሔር ይናገር ነበረ። ብዙዎቹ ግን ልባቸው እልከኛ ነበር ይላል ብርሃን ጻፊ። እልከኛ ነበር ልባቸው። ከእግዚአብሔር ጋር እልህ ይይዛቸው ነበር። ልጆች ወልዳችሁ ልጆቻችሁ እልከኛ የሆኑባችሁ ሰዎች እልህ ምን እንደሆን ይገባቸዋል። እልህ ይዟቸው በፍጹም አልመለስ የሚሉ ብትናገሩ፣ ብትቆጡ፣ ብትቆረጥጡ የማይመለሱ ልጆች በእልህ ድንጋይ የሚሆኑ ልጆች አጋጥሟችሁ ያውቃል ወይ? የሰው ልጆች አይታችሁ ታውቃላችሁ? የሰው ቤት ልጆች ልጆች በየቀኑ እንደዚህ ቢሆኑ ወላጆች ምንድን ነው የምትሉት? ሁልጊዜ ለኛ ቢሆን ይህን ልጅ ለማሳደግ ምንድን ነው የምታደርጉት? ይህን ልጅ ለማቀናት ልቡን ለማቅናት ምን ታደርጋላችሁ? እግዚአብሔርን እንዲያስከብሩ የተጠሩት የያዕቆብ ልጆች በምድረ በዳ ልከኛ ስለነበሩ በምድረ በዳ ቀሩላ ረግፉ። እግዚአብሔር ሲናገር አንዴ ሲናገር በአንድ የሚሰሙ ግን ዘመናቸው ተከናወነ። ቀና የሚገሏቸው ኮረብታ ላይ ወደቁ። የሚያሳድዷቸውን ጠላት መታቸው። እነዚህ ጌታን የሚሰሙ ትውታን ሰዎች ከጉድጓድ ከዋሻ ወጥተው ነገሱ። ይሞታሉ የተባሉት እድሜ ጠግበው ሞቱ፣ ከብረው ሞቱ። ክብር ለብሰው የክብርን መጎናጸፊያ ለብሰው አለፉ። እግዚአብሔርን ስለሰሙ ዘመን ተከናወነላቸው። እግዚአብሔር ተናገረ፣ አንዴ ብቻ ሰማሁ። አንዴ ተናገረ፣ እኔም ሰማሁ። ሁልጊዜ በጉባኤ በትምህርት በሶሻል ሚዲያዎች በመሰማከው ትምህርት እግዚአብሔር ሲናገር እኛን የሚመለከት ጉዳይ ከተናገረ ትምህርቱን ተደንቀን አለመዝጋት ያለብን ከዘጋም በኋላ ምንድነው ማድረግ ያለብን? ማለት ነው ያለብን እግዚአብሔር እየተናገረ ንግግሩን ማክበር ያስፈልጋል። ምን ላድርግ፣ ምን አደርግ ዘንድ ትወዳለህ ነው እኮ ያለው አስታዳጊው ሳውል በደማስቆ ጌታ ኢየሱስ ክርስቶስ ሲያገኘው ሲጥለው በብርሃን ጌታ ወይ ምን አድርግ ዘንድ ተወዳለ ነው ያለው። የናዝሬቱ ኢየሱስን ምን አድርግል ዘንድ ትወዳለ? በቃ ተናገረዋል ጣሎ በብርሃን። የመውጊያውን ብረት ብትቃወም ይብስባል። እስከ መቼ ተሳድደኛለ? ሲለው የማሳድድ አንተ ማነ? ሲለው የናዝሬቱ ኢየሱስ ነኝ ሲለው ደነገጥ ጥያቄ አልጠየቀም፣ ሌላ ምን አትርግ ዘን ትወዳለን። በእውነት እግዚአብሔር የተናገራኩ ሰዎች የሚጠይቁት ጥያቄ ይህንን ምንድን ነው፣ እንዳደርግ የምትወደው ምን ላርግ፣ ምን ላድርግ። ይሄ አመለኮታዊ ፈጣን መልስ እንዲሰጠን ያደርገናል። አምላካዊ ረድኤት ይልክልናል። ይሄ ከባድ ከባድ ከባድ በረከት ያመጣልናል። የእግዚአብሔር መገኘት ከኛ ጋር ያሳየናል። እንዲህ አይነት መልስ ግን መስማት የሚመስል መስማት አለ። እየተደነቁ መስማት፣ አቤት ቄሱ የሚናገረው ሰባኪው የሚናገረው እንዴት አይነት ቃል ነው! የአንዳንዷ እኮ የእኔን ህይወት ነው የሚናገረው። ከዛስ በቃ ይሄ ነው ፍሬው። ምን ይገርማል! እግዚአብሔር እኛን ህይወት የሚናገር እግዚአብሔር ሁሉን የሚያውቅ አምላክ ነው። ልብና ኩላሊትን እኮ ይመረምራል። ከጣራችን በታች የአንዳንዳችን እኮ ብርሃን በሆነ አይኖቹ ያይናል። ምን ይገርማል ስለኛ ቢነግረን። እሱ አይደለም የሚፈለገው እግዚአብሔር ማወቁ ማትነቅ አይደለም የሚፈለገው፣ እግዚአብሔርን መፍራት ነው ማዳመጥ ነው ክፉ ስራን መተው ነው የሚፈለገው። እግዚአብሔር ልጆች ከዳይት ምንማረው አንዴን ይሰሙ አንዴ እግዚአብሔር ሲናገር አንዴ ነው። በቃ እግዚአብሔር መናገር ያስፈለገው ለዳዊት። በዚህ ቃል ብዙ ነገር እንደምንማር ተስፋ አለኝ። የሰማኑን በልቦናችን ጻፍልን መንፈስ ቅዱስ። ይባርካችሁ። የመጋቢት ሀያ ና ሀያ አንድ ፕሮግራም ማታ ፕሮግራምን እንዳትረሱ። በጣም ትልቅ ስራ የምትሰሩ ቤተሰቦች ናቸው፣ አውቃለሁ። አብራን እንቆማለን። እግዚአብሔር ባርካችሁ ቤታችሁን ይቀድስ፣ ኑራችሁን ይቀድስ። የእግዚአብሔር ቸርነት የእናታችን ቤታችን በረከት የሚላ ጥበቃ አብሮን ይሆን። ቀሲስ አሸናፊ ትምህርቱ ላይ ኮሜንት ሳታደርጉ፣ ላይኩን በተን ሳትጭኑ እንዳትወጡ። ይህን በማድረጋችሁ በጣም ዩትዩብ ፊትለፊት ትምህርቱ እንዲቀመጥ እያደረገው ነው። እግዚአብሔር ባርካችሁ።